ብዙዎቻችሁ ስጠይቁኝ የነበረውን ማር እየላችሁ ቀርቢያለ እዚህ ጋር እንደምትመለከቱት ምርጥ ማር ነው እየላችሁ የቀረብኩት። በነገራችን ላይ ማሩን ቀምሼዋለሁኝ። የትኛውም ሀገር ያደርስላቸዋል መኪና የሚገባው ብቻ ይሁን ማለት ነው። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላትቼ፣ ወሎ፣ ኬሚሴ፣ አዲስ አበባም ያላችሁ ማዘዝ ትችላላችሁ። ኪሎ ስንት ነው ንገረን፣ እንደዚሁም ታገኝልናለህ እንዴ ላክል ለቤተሰብ እያላችሁ ስታናግሩ ነበረ። ይሄው ይላችሁ ቀርብ ያለው ቤት ቦታ ዋጋው ቀነስ ያለ አቅርብልን፣ እንደዚሁም ታገኛለህ፣ እንደያላችሁ ይሄን ናህል ይገኛል እንደያላችሁ እየነገራችሁ የነበረ፣ ያላችሁን አቅም ግልጽ አድርጌ እነግራችኋለሁ። ለጥያቄያችሁም መልስ ምሰጣችሁ ይሆናል። ዛሬ ይላችሁ የቀረብኩት ማር ኪሎ ስንት እንደሆነ እነግራቸዋለሁ በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የአለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ እዛው ባላ ያላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዥዎች የመሰከሩለት ቲዩብ። የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ ወሎና ኮምበልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ09414 25 7198 ወይም በ0966 388249 ሀሎ ይበሉ። አሰላሙ አለይኩም ወረመቱላ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቱብ ቻናል አረማጭ ተመልካች ሰላም ናችሁ? ከእኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውዶ ቻናሌ ቤተሰቦች ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። ብዙዎቻችሁ ጠይቁኝ የነበረው ማር አለ እንዴ እንደዚሁም ኪሎ ስንት ነው ለቤተሰብ መላክ ትችላለህ እንዴ እያላችሁ ስታናገሩኝ ነበረ እዚህ ጋር ይሄው እያላችሁ ቀርብ ያለው ኪሎም ስንት እንደሆነ እነግራችኋለሁኝ እንዲሁም ቤት ቦታ ዋጋው ቀነስ ያለ አለ እንዴ እስከዚህ ድረስ እያላችሁ አቅማችሁንም ግልጽ እያደረጋችሁ ሪከርድ ጽሁፍ እያስቀመጣችሁልኝ ነበረ ያለውን አለ እያልኩ የሌለውም ደግሞ የለም እያልኩ እየመለስኩላችሁ እገኛለሁ ሁሉንም ግልጽ አድርጌ መልሳለሁ ቪዲዮ በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ ውዴታና ለቤተሰቦች ከመጀመሪያ ማሩ እዚ ጋር እንደምታወት እንጀራው ይሄ ነው በነገራችን ላይ እኔ ማሮን ቀምሻዋለሁኝ። አድራሻ ወሎ ኬሚሴ ነው። የትኛውም ሀገር ያደርስላቸዋል መኪና የሚገባው ብቻ ይሁ ማለት ነው። ደሴ ሐይቅ ኮምቦልሻ፣ አርቡ ሸክላቶች፣ ወሎ ኬሚሴ ለምትፈልጉ ማለት ነው ያደርስላቸዋል። እንደዚሁም አዲስ አበባም ለምትፈልጉ ያደርስላችኋል በታማኝነት። ዝጋር ይው ስልኮ አለ። የምኮራበት ወንድሜና የማምንበት ነው። ዝም ብዬ ቪዲዮ መልቀቅ ብቻ ሳይሆን ለእናንተ በምኮራበት ሰው መሆን አለበት በቅድሚያ ማለት ነው። ማር ኪሎ 1800ም 1700ም ድረስ አለ። አሪፉ ቆንጆ ማር ማለት ነው። የሚቀንስም አለ። ሀገሩ ይለያያል ማለት ነው። አሪፉ የሚጣፍጠው ማር ይነግራችኋል። እዚጋር ው ስልኩ አለ ማዘዝ ትችላላችሁ። አድራሻ በአካል መምጣት ለምትፈልጉ ወሎ ኬሚሴ ነዎች። ቻናሌ ቤተሰቦች ቀጥታ ወደ ጠየቃችሁኝና እንደዚሁም ደግሞ በቅናሽ ዋጋ ቤት ቦታ ለጠየቃችሁኝ ምላሽ እሰጣችኋለሁኝ። ላይክ አድርጉ ደግሞ ሰብስክራይብ ማድረጉ። አስራ አራት ሺህ ስምንት መቶ ሰብስክራይብ አስገብታችሁኛል፣ አመሰግናለሁ። 20000 ሰብስክራይብ አስገቡኝ፣ እኔም እንደ አቅማችሁ ቦታም ቤትም አቀርብላችኋለሁ ማለት ነው። ሪከርድ እና ጽሁፍ ያስቀመጣችሁልኝ በውስጥ ማለት ነው መልሽላችኋለሁኝ። የተቻለኝን እዚህ ጋር ሪከርድ አይቼ ጽሁፍ አይቼ ዝም አልልም እየመለስኩ እገኛለሁ። እንደዚሁም እዚህ ጋር ሳቀርብላችሁ ለእናንተ በቪዲዮ አንጥቼ አገር ዋጋ እንደዚሁም ካሬ እናገራለሁ። የማታዳምጡ አላችሁ፣ ካሬው ስንት ነው እንደዚሁም ደግሞ ዋጋው ስንት ነው የምትሉ አላችሁ። ታይትል ላይ ተምኔ ላይ ከሆኔ ይሄን አልካሬ ብዬ እጽፋለሁ 200 ካሬ ከሆነ 250 ከሆነ 130 ከሆነ 130 ብዬ እናገራለሁኝ ማንበብ ምን እንደዚህ የማትችሉ ትሆናላችሁ ብዬ ነው የምገምተው አለማወቅ ደግሞ ሀጢአት አይደለም መልስላችኋለሁኝ ችግር የለውም ደሴ ላይ ዋጋ ቀነስ ያለ 50 ካሬ አንድ ነጥብ ሦስት እና አንድ ነጥብ አምስት ድረስ የለም እንዲ የምትሉ አላችሁ በተአምር የለም ማለት ነው ህጋዊ ካርታ ፕላን ያለው ማለት ነው 50 ካሬ ሁለት ነጥብ ሰባት ሁለት ነጥብ ስምንት ነው ማለት ነው እንደዚህ 200 ካሬ ራሱ በቃ በዝቅተኛ ዋጋ እናገኛለን እያላችሁ የምታስባላችሁ የለም። ወሎ ኮምቦልቻ፣ ተከተማው አራት ኪሎ ሜትር ርቀት ያለው ሁለት መቶ ካሬ ህጋዊ ካርታ ፕላን ያለው አንድ ነጥብ ሶስት አንድ ነጥብ ሁለት ከሃምሳ ድረስ አለ። ሀርቡ መቶ ስልሳ ካሬ ማለት ነው የማህበር ህጋዊ ካርታ ፕላን ያለው ዘጠኝ መቶ ሺህ አለ። ወሎ ኬሚሴ ደግሞ መቶ ሰላሳ ካሬ አንድ ነጥብ ሰባት አንድ ነጥብ ስምንት ድረስ አለ። ቦታ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። ኮንዶሚኒየም ለምትፈልጉ ባለ አንድ መኝታ ባለ ሁለት መኝታ አለ። ባለ አንድ መኝታ አንድ ነጥብ ሰባት ነው። ባለ ሁለት መኝታ ሁለት ነጥብ ሁለት ነው። ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። በወሎ ዙሪያ አዲስ የማህበር ቦታ በሚመራ ሰዓት እየላችሁ እቀርባለሁ። ደሴ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬምሲ እየላችሁ እቀርባለሁ። ለዚህ ዩትዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የዶል ምልክቱ ስትጫኑ ጫኑ፣ ሁሌ የሚለቀው ቪዲዮ ይደርሳችኋል። ለዛሬ እየላቸው የቀረኩትን ቪዲዮ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላ ወበረካቱ ሰላሙኑ እወዳችኋለሁ። ረቢ ጅዓልኒ ሙቂመ ሶላቲ ወሚን ዙርየቲ ረበና ወተቀበል ዱዓ